የመጨረሻ እና የመጨረሻ ተስፋዬ አንቺ ይሽ። በቃ እኔ አንቺን አንቺ ራሱ ወደ ጸብ ነው የሚገባው። ጓደኝነቱ በጤና ላይ ችግር ሲመጣ ነው አይደል? እዚህ ውስጥ እኔ ነኝ ያስገባኋት። እሷን እሷን እንዳትናገራት እኔ ጊዜ ስጠኝ ነው ያልኩህ። እሱ ገብቶኛል። ስትራቴጂ ምን መሰለህ? አንድ ነገር አሁን መጀመሪያ የምትወደው ጓደኛ እስከሆነ ድረስ መስጠት አልነበረብህም። ምናምን አትበለኝ። ከኔ ጋር ጥል ነው እምፈልገው። እሺ ነው። ማርያም ተረጋጉ። ይኸውልህ ብር ነው አይደለ? እኔ እናንተ ብር፣ ይኸውልህ፣ ገንዘብ ገንዘቤን ስጠኝ ሰላም፣ ሰላም፣ ሰላም እንዴት ናችሁ? ድና የተከበራችሁ የኔ ተወዳጅ ተወዳጅ ተናፋቂ ቤተሰቦች እንዴት ናችሁልን? እንዴት ቆያችሁ? በዓል እንዴት ነበረ? ትንሽ ለበዓል ተጠፋፋን። ያው ብዙ አለመመቻቸት ነው፣ እንደዚህ ጥፍትፍትፍትፍት ያል ነው ሰው ነገራችን ላይ ማን ነው ከዮጋ ራሱ ከተገናኘን የምር በጣም በጣም ብዙ ቀን ሆኖኛል። በጣም ብዙ ቀን ማለት ነው እንደዚህ በአካል ራሱ ካገኘት እና ምን መሰላችሁ፣ ይው በጣም ስላልተመቻት ምናምን ነው። ያው ቤት ውስጥ ለመስቀል በጣም ብዙ እንግዶች ይመጣል። የመጀመሪያው ቀን እንዳያችሁት ያው ወንድሞቿ ምናምን፣ ያክስት ልጆች፣ አክስቶች ምናምን ይመጣሉ። ያው ቡታጀራ ውስጥ ለመስቀል በጣም የሆነ ቤት በጣም ብዙ እንግዳ ነው የሚበዛባቸው ማለት ነው። ስለዚህ እኔ እሷንም አላስጨነኳትም። እኔም ያው እዚህ ከኤፍሬም ጋር ነበርኩኝ ምናምን። የእኔ ተወዳጅ ቤተሰቦች ከኤፍሬም ጋር በጣም ብዙ በቃ አሪፍ ጊዜ ያሳልፈናል። ለመስቀል ምርጥ በቃ የማይረሳ ደስ የሚል ጊዜ ያሳልፈናል። የኔ ተወዳጆች፣ በጣም እንደጠፋንባችሁ በጣም እንደጠፋውባችሁ አውቃለሁ። በጣም በጣም በጣም ደግሞ በሰፊው እቀጣለሁ። የዮርዲንም የኢጃት የሚጠፋውት ስጠፋ እኔ ብቻ አይደለም የሚጠፋውት ዮርዲም ጠፍታለች። እና በነገራችን ላይ ዛሬ ራሱ ዮርዲን አላገኘኋትም። ምን መሰላችሁ ዛሬ ኤፍሬም ወደ አዲስ አበባ ሊመለሱ ነው አዲስ አበባ ሲመለሱ ደግሞ ኤፍሬምኔ ጋር በጣም ብዙ ብር አለው ያበደረኝና ያ ያበደረኝን ብር አልመለስኩለትም እና እና ያው እሱ ደግሞ ሊሄድ ስለሆነ ወደ አዲስ አበባ ብሩን በጣም ይፈልገዋል። እኔ ደግሞ በዚህ ሰዓት የሱን ብር መክፈል አልችልም እና በቃ ዛሬ መጣሁት እዩ እንደ እዩ እንድትነግርልኝ እና ያው እዩ እንድታስተካክለው ነው ነው ነገሩንና፣ ይመስለኛል በቃ በጣም ይፈልገዋል ብሩ እና ኢፊ ደግሞ በጣም ነው ብሩን የሚፈልገው። እኔ ደግሞ በቃ በዚህ ሰዓት ብር የለኝም። እሱም ትክክል ነው፣ ግን ያው በጣም ያስፈልገዋል ብሩና በጣም ብዙ ብር ስለሆነ በዚህ ሰዓት ለሱ መክፈል አልችልም እና እኔና ኤፍሬም ደግሞ ያው ከምንጣላ እኔ ለዩ ነግሬያት እዩ ኤፍሬምን እንድትናገርልኝ ምናምን ነው ዛሬ የመጣሁት ወደ እናንተ ብቻ። ግን ታሳምንልኛለች ብዬ ተስፋ አደርጋለሁ። ምክንያቱም ኤፍሬም ህያብን በጣም ነው በቃ የሚሰማት። የምሬ ነው። ማለት ያ አብሬያቸው በነበርኩኝ ሰዓት ምናምን ምናምን ያየውት ነገር በቃ ጓስትል ስትቆጣበት ምናምን የሆነ ከባባድ ነገር ክርክር ምናምን ምናምን ካልሆነ በቃ የፈጠነ ነው እንትን የሚረዳትና እኔም ያንን ተስፋ አድርጌ ነው ዛሬ እሷን ጠርቼ እሷ እንድትነግርልኝ አድማ አደርገው እና ቤተሰቦች፣ እኔ ደግሞ ደሞ ከኤፍሬም ጋር መጣላት አልፈልግም። ኤፍሬም ደሞ በቃ በጣም ነው ብሩን የሚፈልገው። ስለዚህ እዩ እንድትነግርልኝ አደርጋለሁ። እሱ ይመጣል። እንግዲህ የሚሆነውን አብራችሁ ታያላችሁ፣ ከእኔ ጋር አብራችሁ እዩ ከመሄዳችሁ አስተምረ ነው በነገራችን ላይ እኔ ፍሬም ሰፈር ነው ያለሁት እራሱ እኔ እዛ ሂጄ ነው ይሄንን ቪዲዮ የምሰራላችሁ እዩንም በጣም አቻኩዬ ነው የጠራውት አዎ ግን ለምንድን ነው ሰላም ሰላም ሰላም እንደምን ቤት አላችሁ የወንድሜ ቤተሰቦች እንዲሁም ተመልካቾች እግዚአብሔር ይመስገን እኛ ደህና ነን ወንድሜም እንደምታዩት ከነሚስቱ ከነ ፍቅረኛው ደህና ነው። እና ለምን አትወክሉ እንደጠረኝ ያለቅ። እንግዲህ ያው ቤተሰቦች፣ መጀመሪያ ለእናንተ ነግሬያቸዋለሁ። እኔ ትንሽ በዚህ ሰሞን በጣም እያስጨንቀኝ የነበረ ነገር ነበረ። በጣም በቃ አትጨናነቅ። ለየትኛው ህይወት ትላለ። አይደለም የምሬ ነው የምልሽ። በጣም የሚጨንቅ ነገር ውስጥ ነው ያለው እና በጣም ደብሮኛል ነው የምታዩ። እኔ አንቺንም ማስጨነቅ አልፈልግም ሽኔ አንቺንም ማስጨነቅ አልፈልግም ነበርና ከአቅሜ በላይ ሲሆንብኝ ነው ዛሬ አንቺን የጠራውሽ። ምንድነው ይህን ያክል እንዴ? አንቺንም እንደዚህ ማስጨንቅሽ የመሬ ነው። በጣም ከአቅሜ በላይ ነው። አራት ጨነቅ አንድ ላይ ማናልፎ ነገር የለም ስልሽ፣ እኔ መጨናነቅ ምናምን አልወድም። እና የሚያስጨንቅም ነገር አይደለም እኮ አሁን ብነግርሽ እኮ ላንቺ የሚያስጨንቅ ነገር አይደለም፣ ግን ለእኔ በጣም ነው የሚያስጨንቀው። ላንቺ ምስ ነግርሽ አሁን በጣም ቀላል ነገር ነው ሊሆንልሽ የሚችል ግን በኔ ሳይ ደግሞ ሆነሽ ስታዩ በጣም ይደብራል፣ በጣም ይጨንቃል። እና ውስጥ የማልፈልገው ወይስ ራሱ ሊከተኝ ይችላልና ምንድነው መናገር የምፈልገውም ለአንቺ ብቻ ነው ያለሽ። ልትረጅኝም ነገር ልትረጅኝም ልታስተካክልኝም የምትሺው አንቺ ብቻ ነሽ። ማንም ሰው ሊያስተካክልኝ አይችልም ይሄን ነገር እና ስለ ኤፍሬም አንተ ያው ታናሽነትሽን አይቼ ነው እንትን ያልኩሽ እና እየምን መሰለሽ እኔ እና ኤፍሬም የሆነ ጊዜ ልገዛ ፈልግም ብር ጎልኝ ነበራት እና ያንን ብር ደግሞ ከኤፍሬም ታወደእና ሲኖድለ አወድሮ ሲኖራ ግን በደረሰልኝ እኔ እና በጣም የሆነ ጊዜ የሆነ ሞተር ምናምን ገዛ 150 ሺህ ብር ተበደረ ያለበት እና አሁን ያንን ብር እሱ ደግሞ አዲስ አበባ ሊሄድ ነው። እሱ እንትን አለኝ በጣም ነው ፈልገው አዲስ አበባ ስለሆነ አሁን ገንዘቡን አረ የቀልዱና፣ እንጂ እንደዛ ሌላ አይችልም። አረ እና ኤፍሬም ነው ቀልዳችን ምናምን ይታወቃል። አሁን ኤፍሬም ሲቀልድ ምናምን ብር በቃ አሁን እንደዛ ብሎ ይናገራል። እሺ ሀምሳ ሺህ እኮ የሆነ የምትሄድበት ቦታ አይደለም አይደል? ማለት ከዚህ አዲስ አበባ ለመሄድ እኮ ምን ጨርሰው ነገር አይደለም። አዎ ግን እሱ ደግሞ ብሩን በጣም ነው የምፈልገው፣ አሁን ነው የምፈልገው እኔ ያስፈልገኛል፣ ምናምን ብሩ አይደለም ይሄ ነክል አይደለም ይሄ ፍሬም ሁነት ላይክ ለቀልድ ምናምን ሊሆን ይችላል። እስኪ እኔ ምን አል- አይደለም ለቀልድ ምናምን አይደለም። እኔ የደበረኝ ነገር ብድር፣ አንተም የተጨናነክ ስለሆነ ነው ብድር ያለበት ሰው ያስጨንቃል። እና ላይክ እንደዛ ተጨናንቆ ሊሆን ይችላል እንጂ ይሄን እሱ ይሄ ነክል ደግሞ አስጨንቆት ሊሆን ይችላል። እሺ ላውራው እኔ አዎ፣ እሱን እኮ እንድታወሪልኝ ነው ግን እኔ ያው እሱ ለኔ ደርሶልኝ፣ እኔ ለሱ ባለመድረሴ በጣም ታርጅ እኔ ክላስ ቸኮኸኝ ነገር ምን አጋጥሞት ምንም አላጋጠመውም። በዓልም እንደሆነ አልፏል። በቃ እኔ አላቅም፣ ብቻ ግን ብሩን በጣም ነው የምፈልገው። እሱ በጣም ነው የምፈልገው ብሩ ምናምን ብሉኛል፣ ተጨናነቅ። እኔ አወራዋለሁ። እሺ እኔ እኮ አሁን እንድታወሪልኝ በዓል ባለ ሰዓት ምን ሆነ ነገር ማለት ነው። እሱ እንደዛ እኮ አላሰበውም። እሱ እንደዛ አልተረዳኝም። እዩያንቺን አይተረዳሽ ነው። እንደዛ እኮ ችግር የለውም። ደሞ በአንድ ጊዜ እንትን ለማለትም ይከብዳል። ሰው ላይክ አሁን ለምሳሌ ግማሽ ግማሽ እያደረግክ እንትን ብትል ይሻላል እንጂ እሱም ደሞ በአንድ ያምጣ ብሎ እንደማስጨንቅ። የት ነው ያለው? እሱ ላውራ ቤት

እኮ ገባኝ ግን ኤፍሬም ላይ ይቀልዱ ነው ብዬ እንትን ያልኩት ለምንዶ ተቀላ አንተ በመቶ ሃምሳ ሺህ የማይገመት ያክል ነገር ነው ለእኛ ያደረክልን። ገባ ዊናና ከዛ አንጻር እኔ ኤፍሬም ላይ ሊሆን ይችላል እንጂ የምሉን በጣም ነው ማውቀው ቀልዱ ሲሆን ቁም ነገር ሲሆን ኤፍሬም በጣም ነው የሚያስታውቀው እና አይ እኔ እኮ እንዲተውልኝ እኮ አይደለም እንፈልገው፣ ግን ጊዜ እንዲሰጠኝ ነው። እሱ በቃ የምር ትላንት አሁን ልንጣላ ነበረ። በቃ በጣም ጓተባ ብለን ልንደባደቡላ ነበረ፣ ልንጣላ ነበረ። ይሄ ነገር ከሚፈጠር አንቺ ይወቂው ይሄንን ነገር አንደሙ ነገር ተፈጥሮ እንትን ከሚባል አንቺ አውቀሽው ብቼ ብታረጋግልኝ፣ ባትሽ ደግሞ በቃ ትንሽ ጊዜ እንኳን እንዲሰጠኝ ብታረጋግልኝ፣ ምክንያቱም እኔ አሁን በዚህ ሰዓት ያንን ሁሉ ብር ማግኘት አልችልም፣ ያንን ሁሉ ብር መክፈልም አልችልም። እና እኔ በቃ የመጨረሻ እና የመጨረሻ ተስፋዬ አንቺ ነሽ። በቃ እኔ አንቺ አውርተሽው እራሱ እምቢ ካለ እውነት ወደ ጸብ ነው የሚገባው። ማለት ጸብ ማለት ደግሞ 50 ሺህ ብር ነው፣ እናንተ የምትጣሉት። ከመጀመሩ እንደዚህ ዓይነት ባህሪ ያስገባል ለዛ እኮ ነው። እኔም ደግሞ ማለት ብዙ ነገር ያለፋችሁ ሰዎች ናቸው። ብዙ ነገር አብራችሁ አሰልፋችኋል፣ ክፉ ደቃይታችኋልና ይሄ መቶ ሀምሳ ሺህ ብር እንደ ላይክ እንደ ብር ተቆጥሮ እናንተን የሚያጣላ ነገር ነው ብዬ ያላስብ ሰላማትናም እንደ ምጀመረ አይደለም እንጀም ናዘጋጀልኝ ምንድነው? ማዘጋጀልኝ እኮ አንተ ነው ቀድሜ ነገር ያረለኝ እያ በቃ ቀድሜ ነገር ያለው መሀላችን ላይ መግባት ነው። እኔ ስታበድር አላወቅኩም አይደል እና ደሞ የሰው ልጅ መሀላችን ላይ ለምን ገባሽ? አታስፈልግም። እኔ ነኝ እንድትገባ ያረኳት፣ እኔ ነኝ እንድትገባ ያረኳት። በቃ አንተ አይደለም ላለመክፈል አይደለም፣ ብር ነው አይደል ይሰጣል። ብር እኮ በቃ ጊዜ ይስጠኝ ነው እኮ ያልኩህ አይደል። በጣም ብዙ ጊዜ ሰጥቻለሁ። አሁን ግን ማለት

በቃ ኔን ተናገር እንዴ ሉሰዱ እኮ አላለማ እንዴ ብሩን ስማ ይመልስልሃል እኮ ብሩን እሺ ተው እባት እሷ እሺ ተው አውራኝ እሺ አውራኝ ባስፈለገ ሰዓት ገንዘብ ሰጥቻለሁ ሰጥተኸኛል አሁን ደግሞ እኔ ባስፈለገኝ ሰዓት ገንዘብ እሰጥሃለሁ እኮ እኔ ቢዚ ስው ሰጠኛለሁ ተው እንዳትናገራት በቃ እሰጥሃለሁ አልኩህ አይደል ገንዘብ ገንዘብ አይደል እሰጥሃለሁ በቃ እንዴ

በቃ ገንዘብ ኗር ብዙ ነገር አላሰለፈችሁ ከኤፍሬም ጋር ብዙ ነገር አሳልፋችኋል አይደል አሁን ነው አሁን ነው ይመጣል ብር እኔ

ገንዘብን ነው የምትፈልገው? እሺ፣ አንድ አዳምጠኝ ኤፍሬም። ብር ነው አይደል የምትፈልገው? አዎ፣ ገንዘብ ነው። በቃ ነገር የለም። በቃ ሰጥተኸኛል። ብር አለብኝ፣ ሲኖረኝ እሰጥሃለሁ።

ለማደርጉት ለምን ገንዘብ ነው ያስጠኝ አሻም፣ ምን መሰለህ አሁን፣ መጀመሪያ የምትወደው ጓደኛ እስከሆነ ድረስ መስጠት አልነበረብህም። መስጠት ስትሰጥ ደግሞ ቢሰጠኝም ባይሰጠኝም ብለህ መስጠት

እዚህ ውስጥ እኔ ነኝ ያስገባሁት እሷን እሷን እንዳትናገራት እኔ ጊዜ እስጠኝን ያልኩ ገንዘብ እሰጥሃለሁ። በቃ በቃ እኔ ገንዘብን እሰጥሃለሁ። በቃ እና እሱ ጓደኛ ነው፣ ካጠፋው ታገኘዋለህ? አታገኘውም እኮ ልንገር፣ ፍቅር ግን ብዙ ጊዜ ይቆያል። ገብቶሃል? ማጥፋት እኮ ቀላል ነው። አሁን አሁን ልታደርገው ትችላለህ፣ ግን ጥሩ አይደለም። ልጅ ነህ፣ ገና ህፃን ነህ። ቢከለክል ፊት መጨረስ ቃል

በቃ እሰጥሃለሁ አልኩህ። ግን አሁን ትፋ እምትለኝ ከሆነ ኬታ መጣለሁ። በቃ ከፈለግህ ወደ ህግ እንሂድ፣ ወደ ህግ እንሂድ። በቃ ህግም ቢሆን እኮ ቢሆን ሰርተክፈል ነው የሚለኝ። ግን እኔ እዛ ድረስ ከምንዳረስ በቃ ጊዜ ይሰጠኝ። የቸገረኝ ጊዜ ሰተኛል። በቃ በቸገረ ጊዜ አልደረስኩልህም ሶሪ። ግን ገንዘብህን ፍሻውን ተረጋጋ። አስመሳይ ሌባ፣ የዋህነት እንት ተጠቀመነው፣ እንደዚህ ያረከ ኤፍሬም። ምንድነው የምታወራው አንቺ? ገንዘቡን እንዴት እንደተቀበለኝ፣ አስክሮ እኮ ነው የተቀበለኝ አስክሮ አጠጥቶ ማለት ነው። አረ ኤፍሬም ተው

እስካሁን እንደዚህ ስትናገርኝ እንደዚህ ሁሉ ውሸት ስደረደረ ራሱ እኔ ሞተር ልገዛ ነው አብሩን የሰጠኝ ያ ለምን ሸጥከው ሞተሩ ለምን ሸጥከው ብሩን በላ ጠጣበት አይደለ ነው

ህመም አጋጥሞ ብር ነክ የሚያስፈልገ ነገር ቢኖርኩ በጤና ላይ ችግር ሲመጣ ነው አይደል? ከዛ ውጭ ምንም አስቸኳይ ነገር የለህም።

ይቅር፣ ይቅር አንቺ ብቻ አይደለሽም። ጋሼም ደንግጠው ማርያምን ኦዲንስ እራሱ ደንግጧል። ያው ማርያም ብቻ ማርያምን ሌባ ነው። የኔ እናት ኑሪልኝ፣ የኔ እናት